አበቃ። ይህ ብቻ አሁን ምን ልሰራ ነው ብላችሁ ለቪዲዮ ሀሳብ ከዚህ በኋላ አትማረሩ። ምክንያቱም ዛሬ በማሳያችሁ ቀላል መንገድ ካለምንም ገደብና ቶታሊ ነጻ በሆነ እንዲሁም በራሳችሁ ቻናል መሰረት አንድ አፕ ሳታወርዱ ዩቲዩብ በመጠቀም እንዴት ቫይራል የሚወጡ ሀሳቦችን እንደምታገኙ የማሳያችሁ ነው። እና ተብቻ ሰብስክራይብ እና ላይክ ማድረግ እንዳረሱ አጠቃቀሙ ከማሳየት በፊት አይዲያዎቹን የምናገኝበት ቦታ እኔም በቅርብ ነው ያገኘሁት። በጣም ጠቃሚና በተለይ ለጀማሪ ዩቲበሮች እጅግ አስፈላጊ ስለሆነ ነው ይህም ቪዲዮ የሰራሁት። አሁን ቀጥታ ወደ ስልክ ስክሪን እንሄድ። አይዲያውን ለማግኘት ወደ ዩቲብ ስቱዲዮ እንገባለን። ዩቲብ ስቱዲዮ ለመግባት መጀመሪያ ምንደ ብናገው ለማታቁ ወደ ክሮም ውስጥ ገብተን ሮም ነው የተጠቀምኩት። ክሮም ውስጥ ገብተን ከታች እንደጻፍኩላችሁ ስቱዲዮ ዶት ዩቲዩብ ዶት ኮም ብለን ሰርቸር፣ እንደዚህ አይነት ፔጅ ያመጣላል ማለት ነው። እንደምታዩት የኔ ቻናል ቻናል ዳሽቦርድ ውስጥ ገብተናል፣ እና ባለፈው ወይ ደሞ በቅርብ የለቀቁት ቪዲዮ ኢንፎርሜሽን አስቀምጦልኛል፣ እና አንዳንድ ተጨማሪ ኢንፎርሜሽኖችም አስቀምጦልኛል። ሀሳቦችን ለማግኘት ምንድን ነው የምናደርገው? መጀመሪያ ኮንቴንት የሚለውን ይቺን ምልክት እነካለን። ከዛ ወደ ቻናል ኮንቴንት ውስጥ ያስገባናል። እንደምታዩት የኔ ቪዲዮዎች አሉ። እስካሁን የለቀቅኳቸው ቪዲዮዎች 12 ቪዲዮዎች ነው የለቀቅኩት ከዚህ በፊት። ስለዚህ ቪዲዮን ለማግኘት ምንድን ነው የምናደርገው? በመጀመሪያ ኢንስፓይሬሽን የሚለውን እነካለን። ይቺን ምልክት እንደምታውቁት እኔ የቴክኖሎጂ ቪዲዮ ነው የምንሰራው። ቴክኖሎጂ፣ ዩቱብ ቱቶሪያል እንዲሁም አፕሊኬሽኖችን ስለ እነሱ ነው የሚሰራው። ስለዚህ ኢንስፓይሬሽን ብለውን እንነካለን ማለት ነው። እና አይዲያስ ፎር ኒው አይዲያስ ፎር ዩ ኔክስት ቪዲዮ ብሎ ያመጣልኛል ማለት ነው ሎድ ያደረገ ነው። እንደምታዩት idea for your next video ብሎ አንድ አራት አይዲያዎችን አምጥቶልኛል፣ እስከነ ኤአይ ጀነሬትድ ታምሊላቸው ማለት ነው። እና አሁን ከነዚህ አራት ውስጥ ሶስተኛው ተመችቶኛል፣ the best productivity apps for you for Ethiopian students ነገር ግን ማወቅ ያለባችሁ ይሄ ኤ አይ ማክሲመም አምስት ሚኒመም ደግሞ አንድ ወይም ከዛ በታች ሊያመጣ ይችላል፣ ማለትም ዜሮ። እነዚህ የመጣላችሁ አይዲያዎቹ ካልተመቻችሁ ምን ማለት ትችላላችሁ? ከጥግ ያለው ስፓርክ አን አይዲ የሚለው ቦታ ከታችሁ ምን ብላችሁ ትጽፋላችሁ? ወይ ታይት ትጽፋላችሁ፣ አለብለዚያ ደግሞ አጭር ጽሁፍ አጭር ጽሑፍ ትጽፋላችሁ፣ ወይ ደግሞ ጥያቄ ነገር ጥያቄ የመጣባችሁ ጥያቄ ትጽፋላችሁ። ከዛ ጌት ሸጅሽ የሚለውን ነካችሁ ኤአይ እንደገና አዲስ አይዲያ ጀኔሬት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። አሁን ስንሞክር ለምሳሌ በአጭር ቃላት አትጠቀማለሁ ነው ቪዲዮ ኤዲቲንግ አፕስ ቢሆነው እዛ ጌት ሰጅሽ የሚሆነ ነው እንደምታዩት እንደምታዩት አራት አይዲያዎች ከቪዲዮ ኤዲቲንግ ጋር የተገናኙ ወይም ደግሞ ከቪዲዮ ኤዲቲንግ አፕ ጋር የተገናኙ አይዲያዎችን አምጥቶልናል ማለት ነው አምጥቶልናል ማለት ነው። አሁን ለምሳሌ ቤስት ቪዲዮ ኤዲቲንግ አፕስ ፎር ቢግ ነርስ። ይህም አሪፍ ምርጥ ቪዲዮ አይዲያ ነው። አሁንም ማወቅ ሌላ ደግሞ ቶፕ ፍሪ

ነው ጀነሬት ዊዝ ኤአይ ብዬ አምስት ቪዲዮ አይዲያዎችን አምጥቶልኛል ማለት ነው። አሁን ለምሳሌ ኤአይ ጀነሬትድ ሚዚክ ፎር ዩር ዩቲዩብ ቪዲዮስ አንዴው እና ተቀራራቢ ከኤአይ ጋር የተገናኙ ቪዲዮ አይዲያዎችን አምጥቶልናል ማለት ነው። በዚህ መልኩ ቪዲዮ አይዲያዎችን ጀነሬት ማድረግ ትችላላችሁ ማለት ነው። ወደ ቀድሞ የኢንስፓይሬሽን ቦታ ተመልሰናል። ከሰጠን አራት ቪዲዮ አይዲያዎች ውስጥ ሶስተኛው በጣም ተመችቶኛል። ይሄ ኤአይ በጣም ለየት የሚያደርገው ነገር ቪዲዮ አይዲያ ብቻ ይሰጣችሁ፣ ቪዲዮ አይዲያውን በደንብ ኤክስፕሌን አድርጎ ተጨማሪ ነገሮችን የሚያስፈልጉ ነገሮችን ይሰጣችኋል ማለት ነው። አሁን ነግተን እስኪ ላሳያችሁ ማለት ነው። በሚገርም ሁኔታ ይታችኋል። አይዲያው ይሄ ነው እና ሁክ አለ አውትላይን ይሰጣችኋል። ታምኔሎችን ይሰጣችኋል። ታይትንም ይኸው እያወጣ ነው። ታይትንም እያወጣ ነው። በመጨረሻም እነዚህን ተቀራራቢ ቪዲዮዎችን ያመጣላችኋል ማለት ነው። እንደምታት ው ሁካችሁን አንጡቶ ሁኩን አምጥቶልናል። በጣም የሚገርም ይሄ ነው ሁክ ያወጣል ማለት ነው። ሁክ ያወጣል አውትላይን ያወጣል ማለትም አውት አውትላይን ማለት ኢንትሮ ሜይን ቦዲ እና አውትሮ ወይ ደግሞ ኮንክሉዥን የምንለውን በደንብ ይገልጽልናል ማለት ነው። አውትላይን የምንለው ማለት ነው። ሁኩን ለማየት ሾ ሞር የሚለውን እናካለን። እንደምትገት ሁኩ ይሄን ይመስላል። አር ዩ ኢትዮጵያን ስቱደንት ምናም ብሎ ይቀጥላል። እና አሁን ይህን ለማስተካከል እዚህ ጋር ያለውን ኤአይ በመጠቀም ማስተካከል እንችላለን ማለት ነው። ጌት ኩክ ሰስን የሚለውን እዚህ ከታች ያለውን በመንቀጥ የፈለግነውን አይዲያ መጨመር ማስተካከል እንችላለን ማለት ነው። ላይ ሚስተካከል ነገር ካለ ማስተካከል እንችላለን ማለት ነው። እና በጣም የሚገርመው እያንዳንዶቹ ላይ ጉጉ ላይ አውትላይኑ ላይ እያንዳንዱ ላይ ኤአዩ አለ ማለት ነው፣ ወይ ደግሞ ኤአይ ማስተካከል የምንፈልጉ ነገሮች አሉ ማለት ነው። ሁን ለምሳሌ አውትላይኑ እንመልከት አውታ ሆን ይሄ ይመስላል ና ታምሮችንም ይኸው ማየት ትችላላችሁ። አይዲያውን በጣም አሪፍ ለማድረግ ከፈለግን የምናደርገው ዲቨሎፕ አይዲያ የሚለው ስር የፈለግነው ነገር መጽሐፍ እንችላለን ማለት ነው ኃይሌውን የበለጠ እንዲስብ ለማድረግ ማለት ነው። በመጨረሻም አይዲያው ትምህርቷችሁ ሴፍ አድርጋችሁ ለመጠቀም ከፈለጋችሁ ምን ትረጋላችሁ ጫንቱትና ከዛ ከዛ እጅ ምልክት በመንካት ሴቭ ማድረግ ትችላላችሁ ማለት ነው። አሁን ይሄ ሴቭ ተደርጉልኛል እና ሴቭ የተደረጉል አይዲያዎችን ለማግኘት ከፈለጋችሁ ደግሞ ሴቭድ አይዲያስ የሚለውን በመንካት እዚህ ጋር አሁን እኔ ሴቭ ያደረኳቸው አይዲያዎች አሉ። በዚህ መልክ ሴቭ አድርጋችሁ እንዲሆኑ አይዲያዎቻችሁን ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ምርጥ ምርጥ አይዲያዎችን ማግኘት ትችላላችሁ ማለት ነው። እስቲ አንድ ሶስት ነጥቦችን በማንሳት ሁለቱም እናነጻጽር። የመጀመሪያው ሊሚቴሽን ወይም በአንድ ጊዜ የሚሰጡት ሀሳብ ስንመለከት ቪዳይኪዩ የተገደበ ነው። በቀን ሶስት ሀሳቦችን ይሰጣሉ። ከዚ በላይ ከፈለጋችሁ ፕሪሚየም መግዛት አለባችሁ። የኢትዮጵያ ይን ስንመለከት ደግሞ ምን ገደብ የለውም የፈለጋችሁትን ያህል ጄኔሬት ማድረግ ትችላላችሁ። ሁለተኛው ደግሞ የሚያቀርቡልን ነገሮች ነው። ማለትም ቪድ አይ ኪው ሀሳብ ብቻ ነው የሚሰጠው፣ ነገሮች እንደ ታይትል አይሰጠንም። ዩቱብ አይ ግን ከታይትል ጀምሮ እስከ አይ ጄኔሬትድ ታምኔል ሁክ፣ የስክሪፕት አውትላይን እና ከሀሳባችሁ ጋር የሚቀራረቡ ቪዲዮዎችን ያቀርቡልናል። ሶስተኛው ደግሞ ኒሽ የምንለው ነው። ቪዲአይኪው አብዛኛው ጊዜ ቫይራል የወጡ ነገሮችን ነው የሚያቀርብልን፣ ከዚህም ከዚያ ሞት ነው የሚሰጠን፣ ስለዚህ ሚክስድ ነው። ዩቲዩብ ግን ኒሻችንን ወይንም እስካሁን የጠቅጥናቸው ቪዲዮዎችን ቤዝ በማድረግ ተቀራራቢ ቪዲዮ ሀሳቦችን ያቀርብናል ማለት ነው። የዛሬ ቪዲዮ ይህን ይመስላል። እንዴት አገኘሉት? በጣም እንደጠቀማችሁ ምንም ጥርጥር የለውም። ሌላ አሪፍ የቪዲዮ አይዲያ ማግኛ መንገድ ካለ በኮሜንት አስፍሩልኝ። ነገር ግን ቫይራል ቪዲዮ ለመስራት አስባችሁ እንዴት እንደሚሰራ ካላወቃችሁ በእሱ ላይ አንድ ምርጥ ቪዲዮ ሰርች የላችኋለሁ። ይህም ቼክ ማድረግ ትችላለን።